ወንጀል ተገኝታለች ማለት ነው። እሱም በቦርሳዋ እሱም በቤቷ ነው የተገኘ። ይሄም ያደረገ ማነው? ሊዲያ ቦርሳው የዋዳ ነው። እሷ ለየዋዳ ነበረ ያደረገችው። ግን የዋዳ ምን አድርጋ ነው? እናቷም እንደዛ ልጇም እንደዛ። የዋዳን ግን ለምንድን ነው እንደዚህ የሚጣሏት? በእሷ ቤት እየኖሩ የዋዳን በጣም ነው የያዟት። እንግዲህ አሸናፊ የዋዳ ናት መቼም ቢሆን እና ህንጽ እንግዲህ ታውቃላችሁ እድሜ ሙሉ ሊፈረድበት ይችላል። ከባድ ሁኔታ ውስጥ ነው ያለችው። ማህሌት ደንግጣለች። ወንድሙም እንደዚህ ደንግጧል። የአዳም አለ ማህሌት የኔ መኖር ከብዶኛል እያለች ነው። ሳሜም እንደዛ ማህሌት ታውቃላችሁ፣ በጣም ሩሩ ሰው፣ ጥሩ ሰው፣ መልካም ሰው ናት። ለመልካም ሰው ምንም ነገር አይሆንለትም። እየገርማችኋል። መጥፎ መጥፎ ሰው ግን ምንም አይሆንም። እና ሊዲያ ግን እንደ እናቷ ቁጭ፣ እናቷ ወንጀል ትሰራለች፣ እችም ወንጀል ትሰራለች። ምን ጉድ ነው ይሄ? በጣም ቁጭ፣ በቃ እናቷ ቁጭ፣ አሁና እኔን ያሳደግኩሽ ያሳደኩሽ እንደኔ መውጣት አለብሽ እንደኔ መጥፎ መሆን አለብሽ ብላ ነው ያሳደገችው፣ እናቷ ህሩት ማለት ነው። እና ሊዲያ ጓደኛ ጋ ሄዳ ሄዳ ይሄንን ጓደኛው በህንጽ ምክንያት ጓደኞቹ ስለታሰሩ ስላወቀች እስኪ እኔ እምፈልጋለሁ ብላ የየዋዳ ቦርሳ ውስጥ አረገችው ማለት ነው። ያ ቦርሳ ደግሞ መሀልያ ስለምትጠቀም ቦርሳ እኔ የምጠቀሙ ብላ ቃል ሰጠችው ማለት ነው። ፖሊስም ወደዛ እንዲሄዱ አስጠቆመችው ማለት ነው። በጣም ከባድ ነው እና ምን አይነት ውስብስብ ነገር ነው ግን? በጣም ነው ያሳዝነች። እኔ ከሁሉም ነገር በጣም ያሳዝነኝ ማህሌት ናት። ምንም ባሰራች እንደ የዋዳ ሆነች እኮ የዋዳ ምንም ባሰራች አጣት። በሂሩት ምክንያት አብዳ መከራን ባልታ በግድ ሁድና ዛሬ ሰላም ሆነች። አሁን ደግሞ በዚህ በእንትን ሊዲያ ደግሞ በማህሌ በማህሌት መጣች። ያው በላይ የዋዳ ነበር ይሄ ነገር የተደረገ ግን አጋጣሚው ደግሞ ወደ ማለት መጣ ማለት ነው። እና ከባድ ነው። ምን አይነት ከባድ ሰው ነው ግን! በስተ መጨረሻ ሄሮ አበለች። ሰው የዘራውን ነው ያጭዳል የሚባለው ይሄ ነው። የሚገርም ነገር ነው። በቁፎሬቹ ጉድጓድ ዛሬ ወድቃለች። አያችሁ፣ ዛሬ ወድቃለች። ይኸው በሰንሰለት ታስራ ነው ያለችው። በሰንሰለት እጇ ታስሯል። እና ምንም ተጣቆ ነገር የለም የምታደርገው ነገር አታውቂም። በዛ ላይ ጎዳና ላይ ነው የምትኖረው። አያችሁ የዋዳን አሳብዳ ነበረ፣ ግን በዛሬው ደግሞ እሷ ራሷ አብዳለች ማለት ነው። አይገርምም? የምር ምንም ትንሹ እንኳን ብዙ እንኳን አልቆየም እኮ ብዙ እንኳን አልቆየ ወዳ ነው የመጣ ይሄ ነገር። ያጨደችው ወዳው ነው ወዳ ነው ሰው ላይ የምናደርገው ነገር ዞሮ ወደኛ ቤት እንደመጣ ነው ይህ ድራማ የሚያስተምረ ይገርማል። እኔ በጣም ይገርመኛል። ግን ሂሩት ማህበደው እኔ በጣም ይገርመኛል። ሰው የዘራ ነው የሚያጭደው የሚባለው እኮ እውነት ነው። እና ይሄ ዋጭዳለች በዛሬው ላይ ሂሩት አብዳ በሰንሰለት ታስራ እንደ እንደ የዋዳ ታገኝታለች። በዛው ላይ የዋዳ እንኳን እንክብካቤ ታገኝ ነበር። አሁን በዛ ላይ እሱ አሁን እነሱ አሁን በወንጀል ቁጭ ብሏል ተደብቆ ከሳሚ እናት ጋር ማለት ነው። እዛ የሚረዳው ዳግም ነው። ዳግምም አንድ ቀን መታሰሩ አይቀርም ከነሱ ጋር ተባባሪ ሆኖ ማለት ነውና የዛሬው ግን ያሳዝናልና ሊዲያ ገና አባቷም ያጣችው ስንት ቀኗ ነው። ግን ለበ በየዋደ ቃንታ ይሄን ሁሉ አደረገችው? እናቷም አብዳለች። አባቷን አታለች። እስኪ ፈጣሪ ወይ ምንድንነው። ኃጢአታችን ብላ ራሷ ሳትጠይቅ ሌላ ኃጢአት እየሰራች ነው። ብቻ ነገ ሰው አትሆንም። ሊዲያም እንደ እናቷ የዘራችውን ታገኛለች ማለት ነው። እናቷ እኮ እናቷ ይህም የዘራችውን አግኝታለች። ግን እነኚህ ሰዎች ንጹሕ ይወጣሉ በጊዜ ጉዳይ እንጂ፣ ማለትም ትወጣለች። ሊዲያ ደግሞ እስር ቤት ትበሰብሳለች። ምክንያቱም ይሄ ነገር በጣም ከባድ ነው። እጽዕ ማለት በጣም ከባድ ያሳስራል። እሷ የምታውቀው ነገር ምንም የለም አሁን እዮ ማህሌድ እንደምታውቁት እሷ ምንም የማታውቀው ነገር የለም። ሰር ትሰራለች፣ ትኖራለች። ቀና ብላ እንትን ብላ ነው የምትኖረው። እንደዚህ አይነት አታውቂም። እና ለጊዜ ጉዳይ እንጂ ስፈተሽ ስመረመር ይሄ ነገር እንትን ይላል ማለት ነው። ወደ ሌዲያ ይመጣል ግን ደግሞ መርማሪው እንዳለው ይሄ ነገር እውነቱ ቶሎ ካልወጣ ይሄ ነገር ያደረጉ ሰዎች ወደ ውጭ ሀገር ይወጣሉ። ቤተሰቦችም ሁሉም ነገር ይዞ ወደ ሀገር ውጭ ይወጣሉ። አንቺ ደግሞ እዚህ ነው የምትቀሪ። ነው ያው የተያዘ ሰው ወንጀለኛ ሆኖ ይቀራል ማለት ነው። ወንጀለኛ የሆነ ካመለጠ አይያዝ ማለት ነው። እና መሀሌት ፈጣሪ ይርዳት። የምር መሀሌት ለሰው ብላ ነው የምትኖረው እስከዛሬ ለየዋዳ፣ ለሳሚ ለወንድሙ ብላ ነው የኖረችው አንድ ቀን ለራሷ ኖራ አታውቅም እና ዛሬ ደግሞ ባልሰራችው ነገር ተጠርጥራ ተይዛለች ይገርማል ያሳዝናል በጣም እና የአባቱን ሀዘን እንኳን ሳትወጣ ሌላን ችግር አመጣች ሊዲያ ማለት ነው እና የዋደ ግን ጠርጥራታለች ይህን ነገር እጅ ካለብሽ ተናገሪ ብላታለች እንደት ይሄ ትናገራለች? ተናገራለች ከባድ ነገር እንደሆነ ታውቃለች። ግን የዋዳን በጣም በቃ በጣም ነው የምትጠላ። ግን የዋዳ እህታሞች እንሆን የቀረኑ እኛ ነን፣ ካሁን በኋላ እንዋደድ፣ የድሮ ቀርቷል። አሁን እኔ እኔ በፈለግሽ ጊዜ እኔ አለውልሽ እያለች እያበረታታች ነበረ። ግን ምን ይደረጋል ታዲያ። አንዴ በክፋት ተዘርታለች ዲዲያ ሊዲያ ውስጥ ያለ የተዘራ ክፋት ብቻ ነው ያሳደገ። ማን ነው ክፉ ሰው ስላሳደገ በቃ ክፋት ነው የምታስበው ሁሌ፣ ማለት ነው። በዛሬው ላይ በንጹህ ሰዎች ላይ ጥቃት እየደረሰ ነው እና ንጹህ የሆኑ ሰዎች ለጊዜ ቁጭ ብለው ይኖራሉ። እን ንጹህ ሰው ደግሞ ይንከራተታሉ። አይታቸዋል። ምንም ሳታጠፋ መከራውን እየበላች ነው ግን አሁን ደግሞ የዋዳ የማሀሌትን ትዝታ እያስታወሰች ብዙ ነገር አብሮ አሳልፏል። ማሀሌትም እንደዛ እስር ቤት ሆና እስር ቤት ውስጥ ሆና ከየዋዳ ጋር ጥሩ ግዜያቶች አሳልፏል። እሱን እያስታወሰች ነው። የዋዳን እና ሳሚ ደግሞ በፍቅር በፍቅር ሆኗል።